ትትር ልሽ እኔ ያደረኩሽን በጭራሽ እንዳትረሽሽ፣ ሁሌ ስታስታውሽ መጥፎ ነገር ብቻ እዚህ በል። እባክሽ እባክሽ ሳሚ ሳሜላ፣ የሆነ ጊዜ ቢሆን ነበረ ለመጨረሻ ጊዜ ያው ደስ ይለኝ ነበር። እኛ በዚህ ሁኔታ ውስጥ ሆነን እንደዚህ ትቀልጃለሽ? ሰላም የእውነት ፖሊስ ናት። እኔ እዚህ ቤት የመጣው ስለ ሚሽን ነበር። እሺ እኔ ደግሞ ጨርሻለሁ። ሳሮን እባክሽን መሳሪያውን ወደ ታች አውርጅ፣ እያረጋግሽ እባክሽን። ወንድሜ እንተናፍቀኛለሽ እዚ አንቺ እና ደግሞ ሁላችሁ በጣም ወዳችኋለሁ። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰዎች እንደምን አላችሁ? እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁ ላይክሸር ሸር እያደረጋችሁ አበረታቱኝ ዛሬም በህይወት መንገድ ወይም ባለማወቅ የበላ ሙሽማ የገንዛብ ቤቷ ያስገባቸው ሚስት በሚለው ተከታታይ ደመራማ በክፍል 58 ስምንት መጥቼ ይላቸዋለሁ። ክፍል 57 ሰባትን ለማስታወስ ያክል እንግዲህ ህይወት የእናንተ እህት ናት ብላቸው ቤተሰቡ እንዳለ ድብልቅልቅ ወጥቶ ግራ ተጋብቶ ነበር የተቋረጠ ፕሮግራም እና ዛሬስ ምን ይሆን የሚለውን አብረን የምናየው ነው። እስከ ቪዲዮ ፍፃሜ ድረስ አብራችሁ ቆዩ። ዛሬ እንግዲህ የመጨረሻው ክፍል ነው። ሳሮንን ብቻዋን ቆጭ ብለ አምላክ ሆይ ምን ባድርግ ነው ህይወት ይቅርታ የምታደርግልኝ? እህቴ የምሆናን ሰለቀያን ሁሉ ግፋች ፈጸምኩባት። እንዴት ነው ይቅር የምትለኝ? እንዴት ነው ህቴ ብላ የምትቀበለኝ? እባክህ ያንተን ስም መጥራት እንደሌለብኝ አውቃለሁ። ምክንያቱም የሰራኋቸው ስራዎች ሁሉ ያንተን ስም የሚያስጠራ አይደለም። ግን ደግሞ አንተ ለሀጽያን አደል መጣ። እባክህ መንገዱ ምራኝ እያለች ትጨነቃለች። እንግዲህ ዳዊት እንዴት አስቻለሽ ግን ይላታል። ፈልጌ አይደለም ግን ደግሞ እኔ እዚህ በመሆኔ የህይወትን ህይወት ታድጌላታለሁ ይላል። ምክም እኔ በመሃል መግባት ፈልጌ አይደለም ግን ሩት መጥፎ ነገር አስብ አታቅም። ከድሮ ነው ማካት ከዚህ በመሆኗም የሳሮንንም የህይወትንም ህይወት ታድጋለች ይለዋል። ቆይ እንዴት አስቻለሽ? እኔና ህይወት እኮ ሌላ ነገር ውስጥ ልንገባ ነበር ይላታል። ታስታውሳለህ፣ አብራቱ እንዳትሆን እኮ ብዙ ነገር አድርጋለሁ። ዳዊትም በጣም ነው ያዘንኩብሽ። ቆይ እስካሁን እዚህ ምን ትሰሪያለሽ? ይላታል። ይቅር ታደርግልኝ ዳዊት ሳሮን ሳትያዝ እኔ ከዚህ ንቅንቅ አልልም ትለዋለች። ለነገሩ አንቺ በኔ ቦታው ነሽ ስላላየሽው ምንም አይመስልሽ አትረዱኝም፣ ይላል ሚኪማው ሳሮን ለስራው መክፈል አለባት። አይታያችሁም እንዴ ሳሮን ሁኔታ። አዎ በጣም አዝናለሁ፣ ግን ደግሞ ይሄ ከተጠያቂነት ሊያስመልጣት አይችልም። ግን እኮ አምኜሽ ነበር፣ እንዴት ነበር የተቀበልኩሽ? ይላታል። ያንተን አላቅም እኔ ግን አሁንም ድረስ ወንድሜ ነህ፣ ጥሩ ወንድም ነህ ትለዋለች። እና ህይወት አልተነሳችም ትላለች። አልተነሳችም ይላታል። እንደዛ ያሉ ህይወትም ትነሳና እየተንገዳገደች የሳሮን ኩራስ መደብደብ ትጀምራለች። ሳሮን እባክሽ፣ እባክሽ በሩን ክፈችው፣ አንቺም እንደኔ እየተሰማሽ እንደሆነ ቃለሁ፣ እባክሽ እህቴ ክፈች፣ ይቅርታ አልጠይቅሽ ትላታለች። እነ ዳዊትም እንዲህ ምን ትሰራለሽ ገና እንኳን በቅጡ መቆም ሳትጀመሪ ላታል። ይቅርታ ካልጠየኳት እረፍት ረፍት አላገኝም ትላለች። እሩትም አሁን በዚህ ሁኔታ ውስጥ ከእሷ ክላስ መግባቱ ጥሩ አይመስለኝም ትላለች። እባክሽ ክፈችው እያለች እሷም ትደበድባለች። ሳሮንም ውስጥ ሆና በጣም ታለቅሳለች። በሩንም ትከፍተዋለች። ህይወትም እህቴ በጣም ይቅርታ አድርግልኝ እስካሁን ስለበደልኩሽ ነገር ብላ ትጠጋታለች። አትጠጊኝ አትጠጊኝ ትላታለች። እሱም ካላቀፍሽኝ ይቅርታ እንዳረግሽልኝ አላቅም ስለዚህ ቀፊኝ ትላታለች። ሳሮንም በዚህ በቆሻሻች አንቺን በንገል አተውበት እጅ እኔ ይሄ በአንቺ መታቀፍ አይገባኝም። ለኔ የሚገባኝ ይሄን ብላ ሽጉጥ አውጥታ ራሷ ላይ ትደቅናለች። ሁሉቹም ይደናገጣሉ። እባክሽ እህቴ እንደዚህ አታደርጊ ትላለች ህይወትም። ዳዊትም እባክሽ እንዳታደርገው ሳሮን ይላታል። እነ ሚኪም ይሄ መፍትሄ አይደለም መፍትሄ ይኑራን ይላታል። እሱም ማንም አይፈልገኝም ትላለች። ህይወትም እህቴ እባክሽ እኔ እኮ ምኞቴ ነበር ታላቅ እህት እንዲኖረኝ፣ እባክሽ እንደዚህ አታደርጊ ትላለች። ዳዊትም እባክሽ እንደዚያ አታደርጊ ለእናታችን ስትይላታል እናቴ ህይወትን ያደረግኳትን ነገር ስሰማ ምን ነው በሞትሽ ማለቱ አይቀርም። ስለዚህ ከአሁኑ ነው መሰናበት የምፈልግ። እንደኔ አይነት እህት ይቅርብሽ። እኔን ስታስታውሽ ሁሌም ያደረግኩሽን መጥፎ ነገሮች ብቻ አስታውሽ። ሳሚስ ሲልም ለመጨረሻ ጊዜ ባየው ደስ ይለኛል። ምክንያቱም የሆነ ጊዜ ቢሆንም እኮ ከልብ ያፍቅሬው ነበር ትላለች። ሚኬም እባክሽ ይህን ነገር ተይ ይላታል። ለአብጎትሽ ልትበቀልለት አልነበረም ይሄው ራሴ ላጠፋል ነው። አንቺ ልጅ ጨዋታ ተይ ትላለች። ሮትም አንችም ልትበቀኝ ትፈልጊ አልነበረም። የእኔ ሞት ለሁላችሁም እረፍት ነው ትላለች። ዳዊትም እባክሽ ሰውነሽ አይደለም ተሳሳትሽ፣ ሰው ደግሞ የማይሳሳት የለም ይላል። እባክሽ ይላል። እሷም ዳዊት እባክ ልታጽናናኝ አትሞክር ትላለች። ህይወትም እኔ ቅርብ እየሻለሁ እዋክፍ በኔ ምክንያት እንደዚህ ብትሆኝ ራሴን ይቅር ማለት አልችልም ትላለች እኔም አንቺን ያሁን ሁሉ ያደረግኩሽን ነገር እያሰብኩ መኖር አልችልም እያሉ ሳለ ሰላም ትመጣለች፣ የፖሊስ ልብስ ለብሳ ሳሮን አቁምኝ ከአሁን ጀምሮ በቁጥጥር ስር ውለሻል ትላለች። ህይወትም አንቺን አሁንም ትቀልጃለሽ እንዴ? ምን አይነት ቀልድ ነው ትላለች። እሮትም አይ እየቀለደች አይደለም ሰላም ፖሊስ ናት ትላለች። እና ይሄ ሁሉ ነገር ጨዋታ ነበር። ሰላምም አዎ ጨዋታ ነበር፣ አሁን ግን ምሽን ይጨርሻለሁ ትላለች። ሳሮን እባክሻሮች ትላለች። ሁትም አይ ወንድሜ በጣም ነው የምወድህ፣ በጣም ትናፍቀኛለህ እህቴ፣ አንቺንም በጣም ነው የምወድሽ፣ ሁላችሁንም ደግሞ ይቅርታ ብላ ራሷ ላይ ተተኩሳለች። ሁሎችም ይደነግጣሉ፣ እሬ ይላሉ። ሳሚ የሚመጣና የሆነውን ነገር ያን ይደነግጣል። ሳሮን ይቅር በይኝ፣ ለዚህ ሁሉ ተጠያቂ ኔ ነኝ ለዚህ ሁሉ መነሻ ኔ ነኝ እያለን በውን ያፈሳል። ከሀዘንም ተቀምጠዋል። ሚኪም እናት እየፈለገች ነበር ዳዊት ይላል። የእንቅልፍ መድኃኒት ፈልጋ ነው ሰጥቻ ተኝታለች። ሳሚም እኔ ከዚህ በላይ አልችልም ከዚህ ቤት ሌር ነው ይላል። ዳዊትም እኔም ማየ ሰባት ቀን ብላት ላይ ነው እንጂ ከዚህ መቀመጥ አልችልም ይላል። ህይወትም ሂጅ ማየን አይቻልንጣ ትላለች። አይ ሄደሽ ተደብቀሽ ለማልቀስ ነው ይላታል ዳዊት። አልቻልኩም ከዚህ በላይ ትላለች። ሚክም ተጽናኑ፣ በቃችሁ ይላል። ሩትም እኔ ታስራ ከስህተቷ እንድትማር ነበር የምፈልግ እንጂ እንድትሞት አልፈልግም ትላለች። ዳዊትም ይገባኛል፣ ሁሉም ፈጣሪ የፈቀደው ሆነ ይላል። ሚኪም ህይወት፣ አንቺ ተጽናኝ፣ የምትፈልግሽ ልጅ አለች ይላታል። ህይወትም አልቻልኩም ምነ ባልተፈጠርኩ ኑሮ ወይ እኔ በሞትኩ ትላለች። ሚኪም አይ ይሄማ ከፈጣሪ ጋር መጣላት ነው ይላታል። ሳሚም ተነስቶ ሄዷል። ሻንጣዎቹንም ያዘጋጃል። እያዘጋጀ በነበረበትም ሳሮን ትመጣለች። አንተም እንደ ሌሎች ጥላ ይለት ሄድ ነው ትለዋለች ሳሮን። እንችንሽ ይለታል። አንተ እነዚህ ሁሉ ውስጥ የከተት ግኝ። አንተ ከህይወት ጋር ግንኙነት ባታረግ ኑሮ እኔ እንደዚህ አልሆንም ነበረ። እውነት እንድከተልሽ ትፈልጋለሽ? ላታል። እባክሽ ይቅርታ አድርግልኝ ይላታል። አይ መቼም ቢሆን ይቅርታ አላደርግልህም። ደግሞ ሻንጣውን የምታዘጋጀው ቤት ልትሄድ ነው? ከዚህ ስላልቻልኩ ወደ ክፍለ ሀገር ልሄድ ነው። ቤቱንም ጥላው ልትሄድ ነው? ለነገሩ ልብ ከሸፈተ ቆየ። እኔም ትቼ ሆድክ፣ አንተም ተተው ትሄድ ትለዋለች። ለነገሩ እንደፈለግ ብላ ትጠፋበታለች። እሱም ሳሩን እባክሽ ይቅርታ አድርጊልኝ እያለ ይከተላል። ሳሩን እባክሽ ይቅርታ አድርጊልኝ ይላል። ሳሎንም ወጡ ዳዊትም ሳሚ ደናና የምን ሳሮን ነውና እስኪ እዚህ ተቀመጥ ይለዋል። እንዴ አትታያችሁም እንዴ ወክስ ሳሮን ወሬያቸው ይላል። እሷም እኔ ቄሜ ካንተ ነው። ለምን ከዚህ ሰው ሁሉ ሰው መሀል ለምን እኔም ብቻ ከመሞቴ በፊት ላይፈልጌ ነበረ አንግን አይቻለሁ? ልሂድ ብላ ተጠፋበታለች። ህይወትም ዳዊት እህቴ ሰሩ ነዚህ ነበረች እንዲ በርጎ ተንቀሳቀሰ ትላለች። ዳዊትም ህይወት እዋክሽ ተረጋጊ፣ እኛ ልናያት አንችልም እሷ ናት ደግሞ የመንፈስ ነው ይላል። እሷም ሌላ ያለች ነገር አለ ትለዋለች። ሳሚም ምንም ያለች ነገር የለም ስሙ አንተም ስላላየው ልዩ ህብ የኔ መጥዋለችኝ ህይወትም እኔ እህቴን ብላ ታለቅሳለ። ዳዊትም እባክሽ ተረጋጊ፣ ይህ ነገር ለማየ ጥሩ አይደለም ይላታል። እሮትም አሁን መነሳቸው እየደረሰ ስለሆነ ምግብ ለስራ ጥላለ። ኒኪም ላክዝ ሽ ብሎ ይነሳል። ህይወትንም እኔ ከዚህ ባልወንዱ ወልዱ ኑሮ እኔ ከዚህ ባልመጣ መጣ ኑሮ ይህ ሁሉ ነገር አይፈጠርም ነበር ትላለች። ዳዊትም እባክሽ ተረጋጌ ደግሞ ማየ ማን ብላ እንደሰማ እየመቻት ታውቂያለሽ? ምትኬ አለቻት። የሳሮን ምትክ ለሁለታቸው ስት መጠንከር አለብሽ እያላሳለ፣ ሩት ዳዊት ዳዊት ትላለች። ምን አይታ እንደሆነ እኔ እንጃ። ሩትና ሚኬም ቁጭ ብለው እንግዲህ እኔ እስካሁን ድረስ ራሴን እየወቀስኩ እንደሆነ ታውቃለህ? ትለዋለች። ይሄ የአንቺ ጥፋት አይደለም ይላታል። በቃ የሳሮን ነገር እንዴ ነው በቃ የተጻፈው ትላላች። አዎ ግን እኔ እና አንቺ ነገርስ እንዴት ነው የተጻፈ? አይ እኔ እና አንተ ነገር ምን ማለት ስለ ህይወት? ይላታል እኔ እና አንተ ነገርም ሳሮን ጋር አውቅቷል። ሳሮን ያገናኘችን እሷ በቃች፣ በቃ ነገሩም አውቅቷል ማለት ይላታል ሚኪ። ቤተሰቦች ከአንተ ጋር እንደሆነ አይፈልጉም ትለዋለች። ቆይ ለምን እኔ ደሀ ስለሆንኩ ሀብታም ስላልሆንኩኝ ይላታን። አይ እንግዲህ እንግዲ ነገርኩ። እሺ አንቺስ ይላታን። ግን የመፈለግ ምንም ዋጋ የለውም ብላ ጥሎ ትሄዳለች። ህይወትም እያለቀሰች ነበር። ዳዊት የሚመጣና ህይወት ለምን ነው ይላታን። እኔ እሷን ባስታወስኩ ቁጥር መጥፎነቷ ነው የሚታየኝ። እባክ ፈጣሪ በመጥፎ እንዳስታወሳት አታድርገኝ፣ የመልካም ነገር ቀይረለኝ ሰላምም ትመጣና ህይወትና ዳዊትን እንዴት ነው እየጠነከራችሁ? ትላታለች። አዎ እንግዲህ ምን እንላለን፣ ግን ያንቺ ነገር እስካሁን አልተወጥልኝም። ትላታለች። አዎ ትንሽ አብዛውታ፣ ግን ሰውን አውቀዋለሁ ማለት በጣም ስህተት ነው። ይላን። ዳዊትም አዎ እንግዲህ የተሰጠኝ ሚሽን የነበረ ትላለች። ሰላምም ግን የሆነ ሆኖ ህዝብን ለማገልገል ያለሽ ሙያ ደስ ይላል ትላታለች ህይወትም እየሞከርኩ ነው ስለ አሻራው ነገር ጨርሻለሁ ትላለች የምን አሻራ ነው እኛው ተበዳይ ሆነን ደግሞ አሻራ ትላለች ህይወትም አዎ ከአስከሬኑ ላይ ሌላ አሻራ ካለ እሱም መመሪያ ይደረጋል ትላለች ማዘረስ ማዘር የህይወትን ልጅ እያስተኛች ነው እሺ ልያት ብላ ተነስታ ትሄዳለች። ሩት ዳዊት ህይወትም ተቀምጠው ጥሩ ነገር ያደረግኩ መስሎኝ እጥፍ አስከፈልኳችሁ ትላለች። ሮት ዳዊትም አንቺ ጥሩ ነገር ያርግሽ ምስልች ነው ደግሞ ፈጣሪ ጻፈው እንደዚሁ ነው ይላታል። ህይወትም አዎ ብዙ ነገር አግዘሽኛል፣ ከመጀመሪ ብትነግሪኝ ደስ ይለኝ ነበረ ትላታለች። እኔ በህይወቴ ብዙ ሰው አውቃለሁ እንደ ሁለታችሁ ግን እየዋሃ አይጀለግም ዳዊት አሁንም እንደ ወንድሜ የንማይሽ ትለዋለች። እኔም እንደታናሽ እህቴ የንማይሽ ብሎ ተነስቶ ያቅፋታል። በቃ እኔም ወደ ቤተሰቦች የመመለስ አለብኝ። ሐዘን አታብዙሽ። እንገናኛለን ብላ አቅፋ ተሰናበታቸዋለች። ሚኪም ሩትስ ይላል። ሄደች እንዴ? አዎ አሁን ነው የወጣችው ይለው አንዳዊትም እሱም እየወሮጠ ሲወጣ ግቢው ውጭ ያጣታል። ሁሎችም ሻንጣቸውን ይዘው ይወጣሉ። እየተራመዱ ሳለ ሩት ትመጣለች። ሚኪም እንዴ ሩት እንዴት ይላታል። በቃ ቤተሰቦችን አሳመንኳቸው፣ ግን መጀመሪያ ሽማግሌ ላክ ተብለሃል ትለዋለች። እንዴ ለሽማግሌ ነው ይላካላ? ይላል። ህይወትን መለስ ብላ ቤቱን ታይና እዚህ ቤት ውስጥ እያሳለፍኳቸው እያንዳንዶች ቀኖች የስቃይና የመከራ ነበሩ፣ ስለዚህ ይህን ቤት የመሄድ አለብኝ ትላለች። ዳዊትም ይህን ቤት ሳስታውሰው ያች ጠንካራዋ ሰራተኛ የመሰለችን ሰው ነበር ትዝ የምትለኝ። ለካስ በሰው ላብና እንባ የተገነባ እንደዛ መወደውን ቤት ጥዬ ለመሄድ ተገድጃለሁ ይላል። ሳሚም አይ ይህም ቤት ለመስራት ያለሽን ቁርጠኝነት አይቼ ነበረ። ቁርጠኛ ነሽ፣ ስህተት እንደሆነ እንኳን እያወቅሽ አትመለሽም። ይኸው ደምሽን ለማብሰስን በቃሽ ይላል። ሁሎችም ይተቃቀፉና ድራማውዝ ላይ ይፈጸማል። መልካም ጊዜ ይሁንላችሁ።